ግን እኔ የኔ ጥያቄ እኛ መስቀል የምናደርገው አንገታችን ላይ መስቀል የምናደርገው ክርስቲያንን እኔ የክርስቶስ ተከታይ ነኝ ብለን ምልክታችን ነው፣ መለያችን ነው። ፀሐይና ጨረቃ የኛ ምንትን ነው፣ የጊዜያት ማወቂያ ነው ተብሏል። የንጋት ኮከብ ናት፣ ፀሐይ ጨረቃ ደግሞ ያው እንደምትመለከችው ነው። ፀሐይና ጨረቃ የሚደረግበት ምክንያት ለምልክትነት ነው። እራሱ ፀሐይና ጨረቃ ከምልክቶቹ ናቸው ይላል። ምልክቶቹ ማለት ምንድን ነው? የእሱ ተአምራቶቹ ናቸው ተብሎ በቁርአን ላይ ሱረቱ ፎሲላት ምዕራፍ 31 ቁጥር 37 ላይ ተቀምጠዋል። ከዛ አንጻር እነሱ ምን አደረጉ? ለምልክትነት ብለው ፀሐይና ጨረቃ አደረጉ ማለት ነው፣ ወይም ደሞ ኮኮብና እንትን አደረጉ ማለት ነው፣ ኮኮብና ጨረቃ አደረጉ ማለት ነው። አውጣላት፣ እሱንም ሱረቱ ፉሲላት ምዕራፍ 31 ቁጥር 37 ላይ ይሄ ሁላችሁ ከአስር ትሰግዳላችሁ ምናምን መስቀል ቤዛችን ነው ብለን እንሰግዳለን። ምክንያቱም ከስር ያሉትን ተያቸው፣ አናቃቸውም። ከስር ያሉትን አትከታተይ። ስለ እስልምና እንደ ችልጅ ስለ እስልምና ማወቅ ጠይቂ። ከስር ያሉትን ሚዩት አድርጉልኝ አድሚኖች። እነሱን አትከታተያቸው፣ እነሱን ተያቸው። ከኛ ጋር አውሪ። እኛ ሪስፔክት አድርገን ያመጣንሽ፣ እኛንን ያመጣንሽ፣ አንቺ መከታተል ያለብሽ እኛን ብቻ ነው። ከስር የሚጻፈውን ከስር የሚባለውን ነገር አትከታተያቸው፣ ተያቸው እነሱን አድሚን አለ፣ ለእሱ አድሚን አለ። አንቺ ዝም ብለሽ ፎከስ አድርገሽ እኛም ብቻ ተከታታይ። ምን ያህል ለዳዋ እንቅፋት እየሆናችሁ እንደሆናችሁ ወቁ እራሱ ማለት ነው። ልጅቷን እንትናት አትበሏት፣ በሏታ፣ በቃ አትናገሯት። ቀጤ መክሊት ይያውን አውጣላት ታሰን ይያ እንዴ። እና ደግሞ በማንም ዝም ያልኩኝ ወጣሁ እንዳይመስላችሁ፣ እሺ። ስራ ላይ ምስሉን ኩኙ፣ ታሪክ ነው። ነፈለሽ አውሪ። ሱረቱ ፉሲላት ምዕራፍ አርባ አንድ ቁጥር ሰላሳ ሰባት ላይ ምን ይላል? ሌሊትና ቀን ፀሐይና ጨረቃ ከምልክቶቹ ናቸው ይላል ማለት ከተአምራቶቹ ማለት ነው። ለፀሐይና ለጨረቃ አትስገዱ፣ ለዛ ለፈጠራቸው ለአላህ ስገዱ። እርሱን ብቻ የምታመልኩ እንደሆነ ለእርሱ እንጂ ለሌላ አትስገዱ ይላል። ስለዚህ እዚህ ጋር የሚያመለክተው ነገር ምንድን ነው? በሰሳት ፀሐይና ጨረቃ ከምልክቶቹ ናቸው። ፀሐይ ደግሞ የንጋት ኮኮብ ናት። የንጋት ኮኮብ ሞርኒንግ ስታር የምትባለው እሷ ናት። ጨረቃ ጨረቃ ነው። ጨረቃና ፀሐይ በቁራ ላይ ያለው ኢምፕሊኬሽን ምንድን ነው? ጨረቃና ፀሐይ ጨረቃና ፀሐይ ምልክታቸው ምንድን ነው? ለዘመናት ማወቂያ ብሎ ነው አላህ የደነገጋቸው ራሱ ማለት ነው። ቅድም ያየሽው ላይ ማለት ነው ፀሐይ ጨረቃ ተብሎ የተቀመጡት ከዛ አንጻር ነው ማለት ነው እና ከዚህ ውጪ የላቸው ሱረቱ ዩኑስ ምራፍ 10 ቁጥር አምስት ላይ አንድ ያውጣላትና እሱን ያውጣላት ይታይሻል ሱረቱ ዩኑስ ምዕራፍ አስር ቁጥር አምስት ላይ ይታይሻል። እርሱ አላህ ማለት ነው ፀሐይን አንጸባራቂ ጨረቃን አብሬ ያደረገ ነው አለ። ለምንድን ያደረገው የዓመታትን ቁጥርና ሂሳብ ታውቁ ዘንድ ለነርሱ መስፈሪያዎችን ይለካ ነው። አላህ ይህን በእውነት እንጂ በከንቱ አልፈጠረም። ለሚያውቁ ሕዝቦች አንቀጾችን ያበረራል አለ። ለከንቱ ሳይሆን በቃ አላማ አላቸው። አላማቸው ፀሐይና ጨረቃ ለምንድነው ዓመታትን ቁጥር እንድናቅ፣ ሂሳብ እንድናቅ፣ አስትሮ ፊዚክስ የሆኑ ነገሮችን እንድናቅ ከሚለው አንጻር ነው። እና እነሱም ያደረጉት እንት ነው። ያ ነገር እኮ ትክክልም ላይሆን ይችላል እኮ አሁን አሁን። ለምሳሌ ብትፈቅጅልኝ ጨረቃና ኮኮብ ከመስጊድ ማጥፋት ከሚፈልጉት ሰዎች ውስጥ አንደኛው ነኝ እኔ ለምሳሌ ምክንያቱም ጨረቃና ኮኮ ምልክትነት እንትን አይደለም። ሶሐባዎች አላደረጉ፣ አብዮቹ አላደረጉ፣ ሶስቱም ጀነሬሽኖች አላደረጉ። ሰለፎች፣ ቀደምት የነበሩ ሰለፍቶች ፀሐይና ጨረቃን በመስጊድ ማማ ላይ አላደረጉ ራሱ። ማለት አያውቁትም ራሱ ስለዚህ የመጣው 14ኛው ክፍለ ዘመን ላይ ነው የመጣው። ኦቶማን የሚባለው ኢምፓየር ከክርስቲያኖች ጋር ውጊያ መጥተው ሊወጓቸው ሊያጠፍ እስልምናን ከመድረገጽ እናጠፋለን ብለው ጦርነት ሲያደርጉ እነሱ መስቀል ይዘው ሲመጡ እነዚህንቹ ደግሞ ኦቶማኖቹ ደግሞ ፀሐይና ጨረቃን አደረጉ። ከዛ በኋላ ደግሞ ፀሐይና ጨረቃን ደግሞ የሚገርምሽ ነገር ለመስጊድ ማማ ላይ ያ ነገር የተገነባው ሕንጻ መስጊድ ነው የሚለውን ነገር ሰዎች እንዲያውቁበት ብቻ ነው አገልግሎት የሚሰጠው ከዚህ ውጭ አገልግሎት የለውም። ሚናሬት ግጥ ነው እሺ። በዛ ከሆነ እስማማለሁኝ እንጂ ይሄ ጨረቃ ጨረቃና በእስልምና ውስጥ አንድን ቦታ ተደንግጎ ሳይኖር ለእናንተ ምልክት የሚሆንበት ነገር ግራ ያጋባኝ ነበረ እሺ ነቢዩ መሐመድ እንደ ማንኛውም ነቢይ ነቢይ ነው አይደለም አማላጅ ወይም መልአክ ወይም ምንም አይደለም ያኔ እንደ ሌሎቹ ነቢያቶች ነቢያ ነቢይ ነው አይደለም ሰው ለምንድን በስልምና ይህን ያህል ትልቅ ቦታ የምትሰጡት እንደገና ደግሞ ነቢዩ መሐመድ በሱረት ስንት ላይ እንደሆነ በእርግጠኝነት አላውቀውም ግን እኔ ከእስልምና የመጀመሪያ ነኝ ያለው ከምን አንጻር ነው ካለበት ትውልድ አንጻር ነው እምነቱን ከመመስረት አንጻር ነው ከምን አንጻር ነው ነቢዩ መሐመድ እኮ እኔ የእስልምና የመጀመሪያ ነኝ ብሏል ከሴቶች ደግሞ መጀመሪያ የተከተለችው ማናት ሚስቱ ጀሚላ ናት አይደለም ይሄ ነገር ከምን አንጻር ነው ነቢዩ መሐመድ መጀመሪያ ሙስሊሜ ነኝ ካለ ከሱ በፊት እስልምና አለ ምትሉ የምትሉ ከሆነ እንዴት እኔ መጀመሪያ አብሽሪ ችግር የለውም። ፈገግ ያደረገ ምን እንዳሳቀኝ ታውቂያለሽ? ምን እንዳሳቀኝ ታውቂያለሽ? ገብቶሻል? ያስሳኩበት ለመጀመሪያ ጊዜ የተከተለችው ሚስቱ ጀሚላ አለች፣ ከሊጃ ለማለት ፈልገሽ ነው። እና ደስ ይላል። እና አንድ ጊዜ በጋጋያ ችግር የለው። በደንብ አላቀውም፣ ግን የመጀመሪያ የራሱ ነው። አስደሰት ሲማል ነው። አንዳንዴ ደስ የሚል ነገር ላይ ፈገግ ማለትም ደስ ይላል ለማለት ወደ ሁለተኛው ማለት ነው። መጀመሪያ ራሱ ስላለ ሰለ ኦንቶሎጂካሊ ሰው ናቸው። ከሰው የዘለለ ነገር የላቸውም። እኔ ሰው ብቻ ነኝ በል እኔ ሰው ብቻ ለለ ነገር የለኝም መልአክ አይደሉም? አምላክ አይደሉም? አራት ነጥብ ላይ ሰው ናቸው እንዳንቺ ካንቺ በሰውነት ሰው በመሆን በኦንቶሎጂካሊ በምንነት አንድ ናቸው ካንቺ ጋር ምንም ይለ ካንቺም ከኔም ጋር የሚለዩት ነገር የለም ሜታፊዚካሊ ግን በማንነት ይለያሉ በማንነት ምንድን ናቸው ነብይ ናቸው መልእክተኛ ናቸው የአላህ ባሪያ ናቸው ቁርአን በእሳቸው አማካኝነት ነው የተወረደው የነቢያት ሁሉ መደምደሚያ ናቸው ከእሳቸው በኋላ የሚመጣ ነብይ የሚወርድ መጽሐፍ የሚላክ መልእክተኛ የለም አላህ በቁርአን ውስጥ አልቋቸዋል አክብሯቸዋል። የደረጃ ልዩነት ብቻ ነው ያለው ከኛ ጋር። ያ የደረጃ ደግሞ ኢኮኖሚካል ነው ምጣናዊ ነው እንትናቸው ማለት ነው ደረጃቸው፣ እንጂ በሰውነት እኔንም አንቺንም አይበልጡም። በሰውነት ማለት ነው ሰው በመሆናቸው ማለት ነው። ከሰውነት ሌላ ተራ ካወጣ ናቸው ወይ መልአክ ነው የሚሆኑት ወይ አምላክ ነው የሚሆኑት፣ ወይም ደግሞ ዝቅም ከተባለ ሰው እንስሳም ድንጋይም ምናምን አትክልትም ነው የሚሆነው። ስለዚህ ሰው ናቸው። ከዛ እንትን እንወዳቸዋለን እናከብራቸዋለን አላህ በቁርአን ውስጥ ደረጃቸውን ከፍ ስላደረገ እንወዳቸዋለን፣ እናከብራቸዋለን። ከዚህ የተረፈ አሁን ከዚህ ከምልሽ ነገር ውጭ ሙስሊም እንደዛ ካደረገ ከድንበር ማለፍ ነው። ድረሱልኝ አንላቸው። መረሱ ስላለሰለምን ሰለላ መድረስም አይችሉም። መረሱ መድረስም አይችሉም። እርዱኝም ማለት እሳቸውን አይቻልም። እንዴ ቆይ ቆይ አንዴ እርዱኝም አንልም ምናምን ስትልም አንድ አንድ ምናም እንደዚያ አይደለም። እንትን ነው እሱ፣ እንትን ነው ቮካቲቭ። ቮካቲቭ ማለት ነው፣ ቮካቲቭ ነው። ቮካቲቭ ታውቂያለሽ? ቮካቲቭ ፓርቲክል ይባላል እሱ። ለምሳሌ ያ አዎ ቮካቲቭ ፓርቲክል ማለት ለምሳሌ እንትን ላይ ፊዳ እንላለን፣ አለ ፊዳከ አቢ ወሚ ያ ረሱልላህ እንዳለና አይደለ? ያን በምንልበት ሰዓት ላይ እንትን ነው ምንድነው፣ ቮካቲቭ ፓርቲክል የሚባሉ ነገሮች አሉ። ኤክስፕረስ ምን እናደርግበት እንጂ እሳቸው እንደዛ ናቸው ማለት አይደለም። ለምሳሌ በምን ኤግዛምፕል ልስጥሽ? በምን ኤግዛምፕል ልስጥሽ? ለምሳሌ እንዴት አድርጌ ልስጥሽ? ቆይ እንትን ላይ ባይብል ላይ ያያቆብ ወይ የጠራው እስራኤሎች ስማ ምናምን ነገር ይላል አይደል? ፈጣሪ ዘውልቅ 24 ላይ ያያቆብ ወይ ይለዋል። ያያቆብ ሞቷል። ያያቆብ ወይ እያለ ሲጠራው ፈጣሪ ምን እየለመነው ነው ወይስ ምን ምንድን ነው? ክብሩን ለማሳየት ነው እንጂ እየጠራው አይደለም። ፈጣሪ አይደል ያያቆብ ወይ እያለ ይናገራል። ዘዳግም 33:18 ላይ ዛብሎን ሆይ በመውጣት ሳይ ሳኮሮ ወይ ምናምን ነገር እያለ ይናገራል። ኢሳኮሮ ዛብሎን ወይ ሲላቸው ፈጣሪ ምን እያላቸው ነው? ጸሎት ነው? እየጠራቸው ነው? ወይስ ደግሞ እያከበራቸው ነው የሚያሳየው? መክሊት እሺ። ስለዚህ ረሱል ወይም ነብዩ ያ ረሱላ ስንል እያከበርናቸው ነው ያለው ነው እንጂ፣ ያ ረሱላ እያልን እየጠራናቸው አይደለም። አይሰሙማ። እንዴት ነው ሊሰሙ ይችላሉ? እሳቸው ሰው እኮ ናቸው። አንቺም ያ ረሱላ ካልሽ እንደዛ ቆን ጥሪ ከሆነ እኔም እዚህ ጋር ወኛ ያ ረሱልላ ካልኩኝ ሁሉንም መስማት አይችልም እሳቸው ውዴታችንን እየገለጸን ያለ ነው አክብሮታችንን እየገለጸን ያለው እንጂ እሳቸውን እንትን እያለ እየጠራን አይደለም። ራሱ ማለት ነው። ሁለተኛ ሳሙኤል ምዕራፍ 1 ቁጥር 21 ላይ እናንተ የግሊዮን ተራሮች ወይ እያለ ይናገራል። ተራሮች ወይ እያለ ፈጣሪ ስለሚናገር ፈጣሪ ወደ ተራራን እየጠራን ነው ያለው ማለት ነው አይደለም። ራሱ ኢሳይያስ 52:9 ላይ ኢሳይያስ ምን አለ? እናንተ የኢየሩሳሌም ፍርስራሾች ወይ ይላል የፈራረሱት በባቢሎን ምርኮ ጊዜ ፈራርሰው የፈራረሱት። ምን አለ እናንተ የኢየሩሳሌም ፍርስራሾች ወይ እያለ ፍርስራሾቹን ያወራል። ግን ያመለካቸው ነው ማለት አይደለም። ኤርሚያስ 47፡6 ላይ ኤርሚያስ ምን አለ የእግዚአብሔር ሰይፍ ወይ እያለ ይናገራል። ሆሴ 13 14 ላይ ሞት ሆይ ቸነፈረ ወዴት ነው፣ ሲኦል ሆይ ማጥፋት ወዴት ነው እያለ ይናገራል። ሆሴ እስከ ኤል ምዕራፍ 37 ቁጥራቴ እናንተ ደረቃቸው አጥንቶች ሆይ ይላል። እያወራቸው ነው አጥንቶችን፣ አጥንቶች ያወራሉ ኤርሚያስ 46 ዘጠኝ ላይ ፈረሶች ሆይ እናንተ ፈረሶች ሆይ እያለ ያወራቸዋል ግን ፈረሶችን ሊትራሊ እያወራቸው ነው ወይ ዘካርያስ 11 ሁለት ላይ ዘካርያስ ነብዩ ዘካርያስ ጥድ ሆይ አንተ ጥድ ዛፍ ሆይ እያለ ያወራል ያ ምን ይባላል ወካቲ ፓርቲክል ይባላል ራሱ ማለት ነው የግድ ዱአ አይደለም ያ ዱአ እያደረግን አይደለም ራሱ ገባሽ ከዛ አንፃር ነው እንጂ